ከሚጠበቀው በላይ እንቅስቃሴ እያደረጋችሁ ስላገኘኋችሁ እጅግ በጣም ኮርቻለሁ በእናንተ። አሁንም መጨረሻ ሰዓት ላይ ደርሰን አስመርቀናችሁ ሙሉ ማቴሪያል አሟልተን ወደ ጠላት ለመዝመት ያብቃን። አመሰግናለሁ። ሻለቃ መንበሩ ጌታዬ እንደተገደለም የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ገለጸም። ዛሬ የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ በሰጠው መግለጫ ሻለቃ መንበሩ ጌታዬም በውጊያ ላይ መገደሉን ገልጸዋል። ፋኖነት ራሱን ለአማራ ውስጥ ቅዱስ መስዋዕትነት አድርጎ ማቅረብ ሲሆን በዚህ ሂደትም የአማራ የቁርጥ ቀን ልጆች አገዛዙን ፊት ለፊት የጋፈጡም ሺውን አንጋለው በክብር ለአማራ ህጻነት እየተሰው ነው ያለው ዘናቡ ልንገረው? ሻለቃ መንበሩ በሩ ጌታዬ የዚሁ ታሪካዊ ተጋድሎ አብሪ ኮከብ እና ግንባር ቀደም መሪ ከሆኑ ጀግኖች አንዱ ነበር ብሏል። በጣም ጥሩ። ስለዚህ እየተቀላቀለ ነው ወደኛ እሱን ትጥቅ ደግሞ ወደኛ አዙረን ጠላትን አይቀጡ ቅጣት ቀጥተን ከአማራ ክልል እናስወጣለን። ለዛ እናንተ ዝግጁ ሆኖ ዝግጁ ናችሁ? በጣም ጥሩ። ስለዚህ ከስልጠና ቀን ጀምሮ ሻለቃ መንበሩ ጌታዬ ለሕዝብ ነጻነት ሲል የሞቀ ቤቱን ትቶ ከጓዶቹ ጋር ሌት ተቀን በዱር በገደሉ ሲንከራተት የነበረ ጓዳችንና መሪያችን ነበረም። ጓድ ሻለቃ መንበሩ ጌታዬ ከሰሜኑ ጦርነት እስከ አሁኑ ባለው የህልውና ተጋድሎ የሰራው ጀብድና የመሪነት ጥበብ ልዩና አይረሴ ነበር ሲል ገልጸዋል። ጓዳችን ሻለቃ መንበሩ የመብረቁ ተፈራ ብርጌድ አዛዥ ሆኖ ቀጠናው ላይ በእርሱ አይነት ትላልቅ ጀብዶችን ሲፈጽም የቆየ ሲሆን በዚህም በሞጣ፣ በደጋዳሞት፣ በጎንጂ ቆለላ፣ በቢቦኝ፣ በሰዴና በደብረ ኤልያስ ድረስ በተባለበት ቦታ ሁሉም ጦሩን ይዘው ጠላት ላይ ከባድ ኪሳራ ሲያደርስ የቆየ ሲሆን በዚህ ሂደትም ባስመዘገበው ድንቅ የመሪነት ጥበብ የግዙፉ የተፈራ ዳምጤ ክፍለ ጦር ሰብሳቢ ሆኖም በዘመቻ አንድነት በሞጣ በጎንጭ ቆለላም በወይን ውሃ በቢቡኝ ደጎ ጽዮን ትላልቅ ጀብዶችን የሰራ ሲሆን ለአብነትም ቢቡኝ ደጎ ጽዮን ላይ የም በመራው የአንድ ቀን ኦፕሬሽን ከጽና ስድስት በላይ ጠላት ደምስሶ ምርኮኛና ቁስለኛም በየአይነቱ ያዳረበ ጀግና ነበር ሲል የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ዜናቦ ልንገራው በሰጠው መግለጫ ጠቅሷል። እንግዲህ ትግላችን እጅግ በጣም እየጦፈ ወደፊት እየተጓዘ ነው ያለው። አሁን ላይ በምታዩት ልክ በኮረኔሎች በመቶ አለቃዎች የታጀበ ብርጌድ ለመመስረት ችለናል። እጅግ በጣም የሚያኮራና ሁሌም ድል በድል የሚሆን ብርጌድ ነው ያለው። መብረቁ ተፈራ ብርጌድ እጅግ በጣም የተሻለ ብርጌድ ነው። መላው ሰራዊታችን፣ ህዝባችንና የትግላችን ደጋፊ በሙሉ በጓዳችን ሻለቃ መንበሩ ጌታዬና በተጨፈጨፉ ንጽዋን ስም ለምናውጀው ዘመቻ ወጥሮም ዝግጁነታችሁን አጠናክራችሁ ትዕዛዝ እስክንሰጥ ድረስ በተጠንቀቅ እንድትቆሙ ጥሪ አስተላልፋለሁ ያለው ዜናቡ ልንገረው። ውድ ሻለቃ መንበሩ ጌታዬ ካንተ በፊት እኔ ሞትልሃለሁ ያልክኝን ስለ ሆንክ ለእኔ የተለየ ጥልቅ ሀዘን ቢሆንም የተሰዋለትን አላማ ዳር ለማድረስ በጽናት እስከ ሞት ታምነን እንታገላለን ነፍስህን በአጸደቅነት ያኑረልን ሲል ባወጣው መግለጫ ተናግሯል አሁን ላይ ከድሮ በተለየ በጣም የጠነከረና ጠላትን አይቀጡ ቅጣት ሁሌም የሚቀጣ ብርጌድ ሆኖ ይገኛል። አሁን ላይ በኮረኔሎች የተጠና ውጊያ ነው እየተካሄደ ያለው። ኮረኔሎች የውጊያ ቦታን አጥንተው ካርታ አንስተው እንደ ድሮ ዝም ብሎ በገፍ ገብቶ በገፍ መውጣት ሳይሆን በተጠና መልኩ ልክ የስራ ልምድ ስላላችሁ በዛ መልኩ በጣም የተሻለ እንቅስቃሴ ይገኛሉ። ብዙ ወደኛ እየተቀላቀሉ ያሉ ጠላትም አለ ምንሻም፣ ፖሊስም፣ ከአድማ ብተናም፣ ከመከላከያ ሰራዊትም አብሮ ሲንቀሳቀስ የነበረ ጠላት አሁን እጅ እየሰጠ ወደኛ እየገባ ነው ያለው። በቅርቡ ጠላትን ድል አድርገን እናሸንፋለን። አመሰግናለሁ።